አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም፣ ጥቅምት 25 በዝች ቀን ታላቅና ክቡር የሆነ አቢብ የተባለ መስተጋድል አባ ቡላ አረፈ። የዚህም ቅዱስ የአባቱ ስም አብርሃም፣ የእናቱ ስም አሪክ ነው። እነርሱም ከሮሚ ሀገር ሉፊ ከሚባል አውራጃ ናቸው። በዘመናቸውም ከአዲ ንጉሥ መክሲሚያኖስ በክርስቲያን ወገኖች ላይ መከራ ስላመጣ ስደት ሆኖ ነበርና እነርሱም በስደት ብዙ ዘመን ኖሩ። ልጅንም በአጡ ጊዜ የተባረከ ልጅን ይሰጣቸው ዘንድ በጾም በጸሎት ተወስነው ወደ እግዚአብሔር ለመኑ። የእግዚአብሔርን መልአክ በዕልም ተገለጠላቸውና ፍሬ የሞላበትን ዘለላ ሰጣቸው። ይህም ቅዱስ በተጸነሰ ጊዜ በቤታቸው አጠገብ ታላቅ ዛፍ በቀለ። በቅጠሉም ላይ በሮማይስጥ ቋንቋ ቡላ፣ የእግዚአብሔር አገልጋይ፣ በጽዮንም አድሮ የሚኖር የአይቆ ፈጣሪ ያከበረው የሚል ጽሑፍ ነበረበት። በተወለደም ጊዜ ክርስትና ሳያስነሱ ዓመት ሙሉ አኖሩት። እመቤታችንም ማርያም ለሮሜ ሊቀ ጳጳሳት ሰለባስጥሪዮስ እገልጣ፣ ወደ አብርሃም ቤት ሂዶ ህፃኑን እንዲያጠምቀው አዘዘችው። እርሱም ሂዶ የክርስትና ጥምቀትን አጠመቀው። ስሙንም ቡላ ብሎ ሰየመው። እናትና አባቱም ሳይነግሩት ቡላ ብሎ ስለሰየመው አደነቁ፣ እጹብ እጹብ አሉ። ከዚህም በኋላ ሊቀ ጳጳሳቱ በጸለይ ጊዜ ቁርባን ኅብስትና ወይን የተመላ ጽዋ ከሰማይ ወረደ። እርሱም ቀድሶ ስጋውንና ደሙን ከህፃኑ ጋር አቀበላቸው። በዚያንም ጊዜ ህፃኑ የአንድ አመት ልጅ ሲሆን በባህሪ በህልውና በመለኮት ከወልድ ከመንፈስ ቅዱስ ጋር አንድ የሆነ አብ በግብር በአካል በስም ልዩ ነው። በባህሪ በህልውና በመለኮት ከአብ ከመንፈስ ቅዱስ ጋር አንድ የሆነ ወልድ በግብር በአካል በስም ልዩ ነው። በባህሪ በህልውና በመለኮት ከአብ ከወልድ ጋር አንድ የሆነ መንፈስ ቅዱስ በግብር በአካል በስም ልዩ ነው ብሎ ተናገረ። ከጥቂት ዘመንም በኋላ አባትና እናቱ ዳር ሰባት ቀን ሙተው ህፃኑ ብቻውን ቀረ። ህፃኑም አስር ዓመት በሆነው ጊዜ ለጣዖት መስገድን የሚያዝ ከሃዲ መኮንን መጣ። ቅዱስ ቡላን በሰማ ጊዜ ወደ መኮንኑ ሄዶ የረከሱ አማልክቶቹን ረገመ። መኮንኑም በአካል ታናሽነቱን አይቶ እጅግ አደነቀ። በዚያንም ጊዜ በጭንካር እንዲሸነክሩት፣ ስጋውንም እንዲሰነጣጥቁት፣ ቆዳውንም ከአጥንቱ እንዲገፉ፣ እጁንና እጆቹንና እግሮቹንም በመጋዝ እንዲቆርጡ፣ ጀርባውንም እንዲገርፉት በሾተሎች እና በጦሮች መካከል አድርገው ከመንኮራኩር ውስጥ እንዲጨምሩት ዳግመኛም በመንገድ ላይ እንዲጎጥቱ አዘዘ። መላእክት አለቃ ቅዱስ ሚካኤልን መጥቶ አዳነው፣ ያለ ጉዳትም ጤነኛ አደረገው። ከዚህም በኋላ ወደ ሌላ መኮንን ይዶርሱንና የረከሱ ጣዖቶቹን ረገመ። መኮንኑም ተቆጥቶ በዚያ በሚያዚያ ወር 18 ቀን ራሱን በሰፊ ቆረጠው። ቅዱስ ሚካኤልም ከሰማይ ወርዶ ከሙታን ለይቶ አስነሳው። ወደ አንድ ገዳምም ወስዶ የምንኩስና ልብስንና አስኬማን በመስቀልም ምልክት አለበሰው። እንዲህም አለው፣ ከቅዱሳን ጻድቃን አንድነት ትሆን ዘንድ እግዚአብሔር አዟል። ያን ጊዜ ቅዱስ አባ ቡላ ከደረቅ ተራራ ላይ ወጣ። ያለ ማቋረጥም በውስጧ እየተጋደለ ኖረ። የጌታችን የኢየሱስ ክርስቶስን መከራውንና ስቅለቱን ባሰበ ጊዜ ከረጅም እንጨት ላይ በመውጣት ራሱን ወደ ታች ሁል ጊዜ ይወረውር ነበር። በአንዲትም ቀን ከዛፍ ላይ በተወረወረ ጊዜ ሰይጣን ሊገለው ስለበረታበት ሞተ። ያን ጊዜ ክብር ይግባውና መድኃኒታችን ከሞት አስነሳውና እንዲህ አለው፣ ከእንግዲህ ስምህ ቡላ አይሁን አቢብ ይባል እንጂ የብዙሃን አባት ትሆናለና እርሱም የክርስቶስን ፍቅር እጅግ ጨመረ። ፊቱንም እየጸፋ ስጋውን በየጥቂቱ እየቆረጠ ጀርባውንም ሰባት መቶ ጊዜ እየገረፈ ኖረ። ጌታችንም ይፈውሰው ነበር። በየእሁዱም ቀን ከቅድስት ድንግል እመቤታችን ማርያም እንደተወለደ፣ በሌሎች ቀኖችም እንደተያዘና ከአይሁድ መከራ እንደተቀበለ ሆኖ ይገለጽለት ነበር። ስለዚህም ሳይበላ ሳይጠጣ አርባ ሁለት ዓመት ኖረ። ዳግመኛም ናላው ፈሶ እስኪያልቅ አስራ ሁለት ወር በራሱ ተተክሎ ኖረ። ባንዲትም ቀን የጌታችን መከራ ባሰበ ጊዜ ሰይፉን በአንጻሩ ተከለ፣ ከእንጨት ላይም ወጥቶ በላዩ ወድቆ ሞተ። ቅድስት ድንግል እመቤታችን ማርያምም ከኃይላት መላእክት ጋር መጣ። የኔና የልጅ ወዳጅ ሰላምታይ ድረስ አለችው። ከበድኑም ቃል ወጥቶ የሰማይና የምድር ንግስት እመቤት የሰላምታይ የሰላምታ ይገባሻል አላት። እርሷም በከበሩት ጆቷ ዳሳ ከሞት አስነሳቸው። እድሜውንም ፈጽሞ ከዚህ ዓለም የሚወጣበት ጊዜ ሲደርስ ክብር ይግባውና ጌታችን ኢየሱስ ክርስቶስ በእጁ ልዩ የሆኑ አክሊሎችን የሚያበሩ ልብሶችንም ይዞ ተገለጠለት። ወዳጄ አቢብ ሆይ በማያልቅ ተድላ ደስታ ደስ አሰኝ ዘንድ ወደ እኔና ስምህን ለሚጠራ መታሰብ ያን ለሚያደርግን ይህ ኃጢአቱን አሰስርለት ዘንድ በራሴም አልኩል ወይም ለተራቆተ የሚያለብሰውን ለተራበ የሚያጠግበውን ለተጠማ የሚያጠጣውን የገድልን መጽሐፍ የሚጽፈውን ወይም የሚያነበውንና የሚሰማውን በጸሎትም የሚታመኑትን ሁሉ እስከ አስር ትውልድ እምራቸው አለው። የንም ብሎ አፉን ሳመው፣ በደረቱም ላይ አድርጎ ወደ አየር አወጣው። የመላእክትንም ምስጋና በሰማች ጊዜ ነፍሱ ከስጋው ተለየች፣ ወደ ሰማያዊት ኢየሩሳሌም ገባች። ለእግዚአብሔር ምስጋና ይሁን። እኛንም በዚህ በቅዱስ አባት ጸሎት ይማረን፣ በረከቱም ከኛ ጋር ትኑር ለዘላለሙ አሜን።

አስራአስርተ ወክለተ አማአተ ወአርባ ወሰለስተ ተባይተ ወሰለስተ ምዕተ ወሰባተ አንስተ ሶበርዕዩ ውስተ አውድ ዛቢብ ጥባተ እለተጋደሉ ወኮኑ ሰማይተ በዝችም ቀን ደግሞ አክሚም ከሚባል አገር የመላእክት አምሳል የሆነ አባ አብሎ ያረፈ። የዚህም ቅዱስ የአባቱ ስም አሞኒ፣ የእናቱ ስም ሙሲያ ነው። ሁለቱም በእግዚአብሔር ፊት ጻድቃን የሆኑ በህጉ ጸንተው የሚኖሩ ዶችንና መሳተኞችን የሚወዱ የሚረዱ ናቸው። ነገር ግን ልጅ አልነበራቸው ሙሴያም እንጨት የያዘ ብርሃናዊ ሰው በቤቷ ውስጥ ሲተክለውና ወዲያውኑ ለምልሞ አብቦ ሲያፈራ ያ ብርሃናዊም ሰው ከዚህ ፍሬ የሚበላ ሁሉ ለዘላለም ይኖራል ሲላት እርሷም ከፍሬው ወስዳ ስትበላና በአፏ ውስጥ ጣፋጭ ሲሆንላት በልቧም ፍሬ ይሆንልኝ የሆን ስትል ራይን አየች። ከእንቅልፏም በነቃች ጊዜ ራይን እንዳየች ለባሏ ነገረችው። እርሱም እርሷ እንዳየችው ያለ ማየቱን ነገራት። እግዚአብሔርንም አብዝተው አመሰገኑት። ትሩፋቱን እና ትሩፋትን እና ተጋድሎን በመጨመር በየሁለት ቀን የሚጾሙ ሆኑ። ምግባቸውንም እንጀራና ጨው ነው። ይህም ይህን ቅዱስ ብሎይን በፀነሰችው ጊዜ እናቱ በገድል ወንዶችን እስከምታሸንፍ ድረስ በየሌሊቱ ሁሉ አንድ ሽህ ስግደትን ትሰግዳለች። ህፃኑን እስከወለደችው ድረስ ዘጠኝ ወር ያህል እንዲህ ስትጋደል ኖረች። በወለዱትም በወለዱትም ጊዜ ብሎይ ብለው ሰየሙት። በጎለመሰም ጊዜ ምንኩስና ልብስ ሊለብስ ወደደ። ምክንያትም ሲያገኝ እንዲህ ወረ! አቢብ የሚባል ወዳጅ ነበረውና እርሱ በሌሊት ወሰደው ከላይ ላይ ግልጽ በሚገኙ ገዳማት በአንዱ ገዳም ውስጥ መነኮሰ። በገድልም በመጠመር ታላቅ ተጋድሎን ተጋደለ። ከጥቂት ወራትም በኋላ በጥቅምት ወር ሀያ አምስት ቀን አባ አቢብ አረፈ። ያን ጊዜ አባ ብሎይ አብሎግ ወደሚባል ገዳም ሄዶ ደርሱም ብዙ ሰዎች ተሰበሰቡ። እርሱም በበጎ አምልኮ እግዚአብሔርን መፍራትን የሚያስተምራቸው ሆነ። ቅዱስ አቢብን ባረፈበት ቀን መታሰቢያውን ሲያደርጉ ይህ ቅዱስ አባ ብሎይ ወንድሞች ሆይ፣ በአባ አቢብ ስም ዛሬ ጸሎትን የሚጸለየውን ኀጢአቱን እግዚአብሔር ያስተሰርይለታል። በረፍት መታሰቢያ ቀን የአባ አቢብ ፈጣሪ ወይ ኀጢአቴን ሁሉ ተውልይ ብሎ እንዲ አንዲት ጻሎትን የሚጸልየውን ሁሉ እኔ ኃጢአቱን እተውለታለሁ ሲል ቃል ኪዳን ሰጥቶታልና፣ አላቸው። በዛችም ሰዓት ከመነኮሳት አንዱ አረፈ። እነርሱም ሊገንዙት በዚያ ቁመው ብሳሉ አባ ብሎ ስለተናገረው ቃል ከመነኮሳቱ ከመነኮሳት አንዱ ተጠራጠረ። በዚያንም ጊዜ ያ የሞተው ተነስቶ ይናገር ዘንድ ጀመረ። አባ ብሎ ስለተናገረው ቃል ለምን ትጠራጠራላችሁ? ለአባታችን አቢብ በመታሰብ ያውቀን በዚህ ቃል ኪዳን እግዚአብሔር ሰጥቶታልና፣ አላቸው ይንንም ብሎ ተመልሶ አረፈ። መነኮሳቱም አደነቁ፣ ምስጉን እግዚአብሔርንም አመሰገኑት። የአባ ብሎይም ብዙ ዘመናት ኖረ፣ ልጆቹ መነኮሳቱም በዙ፣ ብዙ ገዳማትም ተሰሩለት። የኖረበትም ዘመኑ በታላቁ አባ መቃርስ ዘመን ነው። የአባ ብሎይንም የትሩፋቱን ዜና አባ መቃርስ በሰማ ጊዜ እጅግ ደስ ተሰኘበት። እርሱንና እርሱን እያጽናና እያረጋጋ መነኮሳት ልጆቹንም እግዚአብሔር የሚወደውን በመስራት ያጸናቸው ዘንድ መልእክትን ጻፈለት። ይህንንም በአስቄጥስ ገዳም ሆኖ አባ መቃርስ ሲጽፍ አባ ብሎይ በላይ ላይ ግብፅ ሳለ በነስ ቅዱስ አውቆ በዙሪያው ያሉትን መነኮሳት እንዲህ አላቸው ነው ማጽናናትን የተመላች መልእክትን አባ መቃርስ ጻፈልን። ከዚህም በኋላ ከአባ መቃርስ ዘንድ የተላኩትን መነኮሳት ሁሉ ወጥተው በደስታ ተቀብለው አስገቧቸው። መልእክቱንም በመነኮሳቱ ሁሉ ፊት አነበቡ፣ በታላቅ ደስታም ደስ አላቸው። ይህም አባ ብሎይ ወደ አባ አሞኒዮስ ሄደ። ከእርሱ ዘንድም የምትኖረውን ስሟ የዋይት የተባለችውን የተቀደሰ ሴት ያየ ነው ከብሪ ግባውና፣ ጌታችን ኢየሱስ ክርስቶስም ከዚህ ዓለም ድካም ቢያሳርፈው ወዶ በየካቲት ወር በአምስተኛው ቀን አረፈ። እኛ ግን የአባ ብሎይን ዜና ከወዳጁ ከአባ አቢብ ጋር ጻፍን። ለእግዚአብሔርም ምስጋና ይሆን፣ እኛንም በቅዱሳን አባቶቻችን ጸሎት ይማረን፣ በረከታቸውም ከእኛ ጋር ትኑር ለዘላለሙ አሜን። በዚችም ቀን ዳግመኛ ቅፋስ ከሚባል አገር ሰማይ ስለሆነ ለቅዱስ ዮሊዮስ ቤተክርስቲያኑ የከበረችበት ነው። ይህም ቅዱስ ዮሊዮስ በአገረ ጠዋ በሰማይትነት ባረፈ ጊዜ በገድሉ እንደተጻፈ ዲዮቅልጥያኖስ ከጠፋ በኋላ ጻድቅ ሰው ቆንስተንቲኖስ ሳይጠመቅ ነገሰላቸው። በጥቂት ወራትም የክርስትና ጥምቀትን ተጠመቀ። የቤተ ክርስቲያንም ስልጣን ከፍ ከፍ አለ። ካዲያ ነገስታት ለገደሏቸው ንጹሐን ሰማይታትም በስማቸው አብያተ ክርስቲያናት ታነጹ። ስለ ቅዱሳን ሰማይታትም ስለ ስጋቸው እንዲያስብ ገንዞ በመሸከም ወደ አገራቸው እንዲያደርሳቸው ከአገልጋዮቹም ጋር ገድላቸውን እንዲጽፍ እግዚአብሔር እንዳቆመውና እንደጠበቀው ከዚህም እርሱ ራሱ በሰማይትነት እንዴት እንደሞተ የቅዱስ ዮልዮስን ዜና ንጉስ ኮንስታንቲኖስ በሰማይ ጊዜ ስለበጎ ተጋድሎ ንጉስ ኮንስታንቲኖስ ቅዱስ ዮልዮስን አመሰገነው። ስለዚህ ለቅዱስ ዮልዮስ የአማረች ቤተክርስቲያን በግብፅ አገር ሰርተው ስጋውን በውስጧ ያኖሩት ዘንድ ንጉሱ ወደ ግብፅ ሀገር ብዙ ገንዘብ ላከ። በዚያንም ጊዜ ንጉሱ እንዳዘዘ አነጹለት። የቅዱስ ዮልዮስም ስጋ አፍልሰው በውስጧ አኖሩት። ሊቀ ጳጳሳት አባ አለስክንድሮስም ከኤጲስቆጶሳቱ ጋር አከበራት፣ እንደ ዛሬቱም ቀን በዓል አከበረባት። ከስጋውም ታላላቅ የሆኑ ድንቆይ ታምራት ተገለጡ። ለእግዜር ምስጋና ይሁን።